እርፍ ይዞ ወደ ኋላ የለም ሲባል አልሰማም። ትክክለኛ ውሳኔ ነው የወሰንከው። እናቴን ከቤት ማባረር ነው ትክክለኛ ውሳኔ እንዴ? እሳቸውን ማን አባረራቸው? ግን ደግሞ ካንተ ይልቅ ጠላት ከመረጡ፣ ከመረጡ ምን? ከኔ ይልቅ ጠላቶችን ስለመረጥሽ ከቤት ውጭ ብዬን አባረት። ይህን ነው የፍላጎትሽ። አሁን ለምንድን ነው እኔ ላይ የምጮህብኝ? ሰጠች የተረገመች ከእናቴ ሳይቀር ያቆራርጠች። የለም ሲጀመር ሄድክባት እንጂ አልመጣችብህም። ደግሞ ለአንዲት ተራ ሰራተኛ ብለ እንደዚህ ህይወትን ማመሳቃቀልን ግርም እኮ ነው የሚለኝ። አሁንም ከፍርቱና ጋር ሌላ ፍቅር አለው ብለች ነው የምታስቢው? አይደለም፣ ግን ደግሞ ስለ እሱ አንድም ቀን ሳላስብ ቀርቻ አላውቅም። መቼም እንግዲህ አንድን ሰው ስለ እሱ ማሰብ ካቃተ ወይ ደግሞ ፍቅር ይዙሃል በቃ ይዞ ይዟል። አሁን ድረስ ፍቅሩ አለብህ ማለት ነው። ለዚህ ከቤት አሽቀን ጥሬ ነጥላት የወሰንኩት እስኪ አባራህ አሳየኛ፣ አሳየኛ። ችግሩ እኮ አንተ ልብህና አእምሮ ተባብረው አለማወቃቸው እኮ ነው። ችግሩ እሱ ነው። ችግሩ አንድም ቀን ተባብረው አያውቁም። ይህን አንቺ ጥሩ ምናት ብትኝ ኖሮ እሷ ከፍርቱን አጎድ ባልቆመች ነበር። ዴ ቆይ ከዚህ በላይ እኔ የምላደርጋቸው እኔ ብሄሬ አዝያቸው ልዙም ነው እንዴ? እንደዛ ነው እንደ የምትፈልገው ምን ምን ማለት ነው አዝያቸው፣ ልዙር ማለት እና ካልወደዱኝ በግድ ውደዱኝ ብዬ እግራቸው ስር ልውደቅ? ንገረኝ፣ ልውደቅ? በእውነት በጣም የምትገርሚ የምታሳፍሪ ሴት ነች። እንደዛ ከሆነ ለምን ማውጣት አጥለኝ፣ በፈጠረች ቤ ከራሴ ተረጋግቼ እንዳስብበት፣ በቃ ተይኝ፣ እተውዋለሁ። ድሮም እኔን ለጊዜያዊ ስሜት ብቻ እንደምትፈልገኝ ያውቃለሁ።

እኔ አንቺን አከብርሻለሁ እና ደግሞ አንቺ ለእኔ ከእናቴ በላይ ነሽ። ግን እባክሽ ከዚህ በኋላ እዚህ ቤት ውስጥ ቆይ ብለሽኝ በቃ እንዲ ሰቃይ አታድርጊኝ እባክሽ እሺ። የት ልትሄጂ ነው? እግሬ ወደ መራኝ። መቼም ከዚህ በኋላ ቤተሰብ አለኝ ብዬ እናቴ ጋር አልሄድም። እሷ እረስታኛለች መሰለኝ፣ አንድም ቀን ስልክ ደውላልኝ አታውቅም። እኔ አለሁ፣ እኔ አብሬሽ እሆናለሁ እታለም እስከ ዛሬ ላደረግሽልኝ ነገር፣ ለሰጠሽኝ ፍቅር ፈጣሪ አብዝቶ ይክፈልሽ። እኔ ውለታሽን ለመመለስ አቅሙ የለኝም። የእውነት ከአቅሜ በላይ ነሽ። እና ለነዛ አውሬዎች ጥለሽኝ ልትሄጂ ነው? እባክሽ እንደዚህ አትበይት አለም ምንም ቢሆን እኮ ልጅሽ ነው ልጅሽ ነው። አትበይኝ። የእኔ ማህፀን እንደዚህ አይነት ልጅ አላፈራም። እኔ ልጅ የለኝም። አሁን ብቸኛ ሰው ነኝ። ነፍሱን ይማረውና አባቱ የቤቱን ካርታ የሰጠው ሰርቶ እንዲለወጥበት ነበር። እሱ ግን ቀን ቆጥሮ ያውም ለማያውቃት ለማትረባ ሴት እኔን እናቱን ጎዳና ላይ አውጥቶ ሊጥለኝ ነው። እባክሽታ፣ ለማታልቅሽ እኔ ምን ጊዜም ከጎንሽ ነኝ። ይህን ሁሉ ስቃይ ችዬ እዚህ ጨለማ ቤት ውስጥ የኖርኩት ለምን ይመስልሻል? አውቃለሁ። የኔ አዲስ ቀን አንድ ቀን ይመጣል ብለሽ ነበር፣ ያንን ሁሉ የባልሽን ግልምጫ ችለሽ የኖርሽው። እውነት እንደዚህ ካሰብሽ ታለን በጣም ተሳስተሻል። እኔ የታዲ ፍቅር ወጥቶልኛል። እስከ ዛሬም እዚህ ቤት የቆየሁት የአንቺና ማችነት ላለማጣት ስል ብቻ ነው። ስለዚህ ልክ እንደ እኔ በልጅ ተስፋ ቆርጠሻል ማለት ነው? እናትማ መቼም በልጇ ተስፋ አትቆርጥም። ግን እኮ ሚስትም በባሏ ተስፋ አትቆርጥም። ቆይ ከዚህ ሁሉ በኋላ ታዲን ባል ያርግሽ ነው የምታስቢው? ለነገሩ እውነትሽን፣ ልቡ ተደፍኗል። የሚሆነውን የሚያደርገውን ሁሉ አያውቀውም። እውነታው መራራ ቢሆንም ልጄን ግን አጥቼዋለሁ። ይኸውልህ፣ ተረጋጋ። እኔ ምንም አይነት ጸብ አልፈልግም። እንግዲያው ይሄው የቤቱ ባለቤት ፊት ለፊት እየነገረ ነው። ዛሬ ሆኖ ቤቱን ለቀህ እንድትወጣ ፈልጋለሁ። ማንንም አልነገረኝ። እንግዲያው ይሄው የቤቱ ባለቤት ፊት ለፊት እየነገረ ነው። ዛሬ ሆኖ ቤቱን ለቀህ እንድትወጣ ፈልጋለሁ። አጉል ጀብደኛ መሆን የሚያዋጣ ይመስላል እንዴ? ያው ትቼልሃለሁ። አሁን እንደፈለክ ልታደርጋት ትችላለ። ከሆነም ትተህልኝ ሳይሆን እሷ ትታ ነው። ማ ታውቀኛለህ እኮ በደንብ። ታዲዮስ ነኝ። ሲጀምር ጠፋቴ ከአንድ ሰራተኛ ጋር አንድ ክፍሉስ መገኘቴ ነው ማን ነው ማለት ከአንድ ገረድ ጋር አይዞ አስቀድሜ እንደነገርኩ እኔ ለጠባል መጣሁ። ቤቴ ለቀህ ውጣ እያልኩ ነው። አልወጣም። ምን? አዎ አልወጣም። ውል ትሰማኛል። እስከ ሶስት ወር ድረስ የመቆየት መብት አለኝ። ደሞ ትሰማኛለህ። በስነ ስርዓት ተዋውዬ ነው እሺ የገባሁት። ቅድም ለጠባል መጣሁም ብለህ ነበር አይደል? ፍርቱናን ፈልጌ ነው የመጣሁት። ወደ ሳይሆን በግድ ትወጣታለህ። የሰማኛል መሰለኝ። ፍቅረኜን ፈልጌ ነው የመጣሁት። ምን ነው ፍርቱናን ፍቅረኛ ስላልኩ አደበረ እንዴ? ውል ገና አይነ እያየ አገባታለሁ። እሺ። ምን ነው ታዲዮስ፣ ንዴትህን ተቆጣጠረው እንጂ። የምታርፊ በት ቦታ እስክታገኝ ድረስ እዚሁ መቆየት ትችላለሽ። ያመሃል እንዴ? ምንድ ነው? ተንሾን ከክምመጣው አስደነገጥከኝ እኮ። ፎቶይን ይዘሽ ምን እየሰራሽ ነበር? እየረገምኩት ነበር። እስኪ በፎቶ ያገኘሽውን ሰው ይኸው በአካል ፊት ለፊትሽ ቆሚልሻለሁ። እስኪ እንደፈለግሽ እርገሚኝ። ለማንኛውም እንኳን ደስ አለህ። በስተ መጨረሻ ቤት ለቅቄ ልክ ለውጣ ነው። አልሰማሽኝም እንዴ? ይኸው እዚህ ቆይ እያልኩሽ ኮ ነው። ምን ነው እስከ ትናንት ድረስ ማንም ሰው ቤቴ ውስጥ እንዳላይ ስትላል ነበር እንዴ? እማዬን ነው ተራ ምትያት? አ ለካ እዚህ ቤት ውስጥ ተራዋ ሰው እኔ ነኝ። እስኪ አንድ ጥያቄ ልጠይቅ ሳልሰስት፣ ፍቅሬ ለአንተ ከመስጠት ውጪ ምንድን ነው ጥፋቴ? እስቲ በመሄጃዬ ሰዓት እንኳን እውነቱን ልወቀው ጥፋቴ ልወቀው። የምስክር ቤት ማር ለምትገቢ ጥያቄን እየሸሸክ ነው። ይኸውልሽ አንድ ነገር ልንገርሽ፣ የሚጠቅምሽን ምክር ልምከርሽ። ይሄ ሰውዬ በፍጹም አይጠቅምሽም። የእውነትህ ነው? አንተም ትሆነኛለህ ብዬ ነበር። እማዬ አንቺን ተከትዬ እሄዳለሁ እያለች ነው። ከቻልክ አስቆማቸው። እሺ እኮ ለዚህ እኮ ነው። እዚህ ቆይ፣ እስከዚያው ድረስ እስከሳሳምና ድረስ የምልሽ ትሰማኛለህ። ለደቂቃ እዚህ ቤት መቆየት አልፈልግም። እባክሽት አለም፣ እኔ እኮ ለራሴ የሚሄድበትን አላውቅም። እማ የኔ ልኮኛ አላውቅም ነበር ልኮነህማ ታውቅ ነበር፣ በደንብ ታውቅ ነበር። ለፍርቱና ልኳ ነበርክ፣ እሷም እንደዛው። አሁን ግን የሰው ልክህን አትሃል እ ስለሳት አድርጉ እንጂ እኔ ምን አደረግኩት? ቆይ እኔን ለምን ይሰድቡኛል እንዴ? አንቺ ሜሪ ስራት ነሽ እዚህ ነገር ውስጥ እንዳገ። በቃ ሜሪ ከፈለጉ ለምን አይሄዱም? ለምን ትለማመጣቸዋለህ? እንዴ አንቺ ሴትዮ አሰብም ዲ አፍሽን ዝጊ አልኩሽ አይደለም። እኔ አፍሽን ዝጊ ማለት ሳያስ እኔ አንቺ ሴትዮ እኔ ሴትዮ ሽ እኔ ግን ሀሳቤን አልቀየርኩም። አንተም የራሱ ጉዳይ ነው። ትሰማኛለህ? እኔ በአንተ ጉዳይ በጣም ተሳስቼ ነበር። ምን ከፈለኩ፣ በቀጥር ግብ ይሄዱ ይሄዱ። ከልጄ ቤትም ህይወትም እየወጣሁ ነው። እስኪ አዲሷ ህይወትህ ታዋጣህ እንደሆነ እናያለን። ልቀቀኝ ወደዛ አባሯችሁ ነው አደለ? ነው ኔጋ ታርፋላችሁ፣ አይሻል? አ እሺ ትተገምክ ምን ሊሰራ ነው እንጂ አሜ፣ እባክሽ ቢያንስ እኔ ልጅሽ ነኝ። እኔ ምልሽን ስሚኝ፣ ወደ ቤት ተመለሽ እባክሽ። ማይ እቺ እንደፈለገች የፈለገችበት ሲሄድ የምስክር ሐሳብ ጥሩ ነው። እዚሁ ብናርፍ ይሻላል። መቼ ማከራዮቻችን ሶስት ወር ሳይሞላን ውጡ አይሉንም፣ አይደል? አዎ ብናርፍ ፍርቱና፣ የኔ የተረገመ አይ፣ እኔ ምንም አላሰኛኝም። እኔ የሚቅርብኝ ኔ ልጅ። ለትንሽ ጊዜ ነው ቤት እስክናገኝ የምናስቸግርህ። ግን እኮ ታዲያ እርሶ ማባረር የለበትም ሕጉም አይፈቅድለትም። በዛ ላይ ደግሞ እርሶ ባለቤት ኖት። ባለቤትማ መሆኑ ባለቤት ቢኖር ነበረ አሁንማ ለወለድኩትስ ልጅ ልጅ መቼ እናት መሆን ቻልኩ ብለህ ነው እታለም። ምስክር እኮ እውነቱን ነው። ቆይ እንዴት ነው ከገዛ ቤትሽ ወጥተሽ ከእኔ ጋር የምትንከራተችው? ምን ፍጠሪ ነው የምትሉኝ? ተመልሰሽ እዛ ቤት ግቢና ከዛች ጃር ተጋራ እየተቃጠልሽ አብረሽ ኑሪ ነው የምትሉኝ? መቼም ማላደርገው። ይልቅ ጀበናና ሲን ያለክ እንዴ ቡና ፈልገውን? አዎ ትንሽ ራሴን ሰላም የፍርቱና የቡና አምሮኝ ነው። ታዲያ ምን ችግር አለ? ሁሉም ነገር አለ። ኧረ ችግር የለውም። አሳየኝና ዙፋ ነፃነቱን ሲያገኝ እንደ ልቡ ፈታ ላይ ጭራሽ አልኮል እየጠጣ ራስን መሰብዳል። እሷት ይኔ እናቴን ጭምር በክፋታችሁ መመረዛችሁ ነው ብግን የሚያደርገኝ ከልብ ነው። ግን እንደዚህ እያልክ ያለው እያስመስልክ እንደሆን ብቻ አንቺ፣ እኔ ተናድጃለሁ፣ አንቺ ዝም ብለሽ ትቀልጃለሽ አይደል? እንግዲህ ጎረቤት ገቡልህ አይደል እንዴ? ሁለቱ ወጣ ሲሉልህ እናትህን እንደ ልብ ሄደ ማየት ትችላለህ። እኔ ስለ እናቴ ብቻ ነው የማስበው። አሁን አማራጩን እኮ ነግሬሽ ነበረ። እነሱን ማየት ከሆነ ያልፈለግከው ለምን ከዚህ ቤት ውጥ ሌላ ቤት አንከራይም? ምናለ የማይረባ ወሬሽን ትተሽ እነዚህ ሰዎች ከግቢ የሚለቁበት መንገድ ብናወራ። እናት ደግሞ ለአንተ አያስቡን፣ ለማ እንደ ማንድ ሆኗት ልኛለ አይወዱም። ሉለ የሚወዱ ቢሆን ኑሮ አንተ የምትወደውን ነገር በሙሉ ይወዳሉ። አይገርምህ? እሳቸው ግን ሁልጊዜም ጥላቻ ነው ከፊታቸው እራሱ የሚታየው ነገር አንድ ቀን ደስተኛ ሆኖ እራሱ አያውቁም። አንተ ደግሞ ይሄ ሊገባህ አልቻለም። ሊገባህ ይገባል። እናት እንደኔ እንደኔ ወዱ እራሱ አይመስለኝም። አይወድሁም በጭራሽ አይወዱም። እንዴት ነው ከቀለም ጋ ቀለም ማያምር? አንቺ ምንድነው ችግርሽ እንዴ? ምን ሆነሃል? ነፃነታችንን ያወጅንበት ቀን ስለሆነ እኮ ወጣ ብለን እራት እንድንበላ ብዬሽ ነው። ምን ሆነክ ነው ነጻነት ማለት እናቴን ገበይ ማስወጣት ነው። ንገርኝ እስኪ ምን አለች ቤሪ? በላይ እናት ተመልሰው ይመጣሉ። መቼም በዛች ጠባብ ክፍል ውስጥ በጣም ነው የሚከብዳቸው። በዛ ላይ ደግሞ በዛ ላይ ምን እንዲ አረቀስ የምን ምላስ ላይ መቆም ነው ያው አለ አይደል ፍርቱናና ምስክርም ሮማንቲክ ነገር ምናምን አሁን ባንቺ በት ታዲያ ውስጥ ያለደሽ ሞተሻል እንዴ? ምንስ ቢኖር አንተ ምን አስጨነቀ? እኔ ያልኩት ጠባብ ቤት ውስጥ እስከኖሩ ድረስ ጠባብ ቤት ውስጥ ተጠባውቀ መኖራቸው አይቀርም ብዬ ነው። እኔ ምን አማረኝ ዛሬ፣ ላዘኛ መብላት አላማረም። አይ የሚስ ላዘኛ በጣም ያማረኝ ላዘኛ መብላት ብለው ቤት ነው፣ ቤት ነው ድርሻት። በጣም የእውነት በጣም ደስ ትላለች። እየው፣ እንደ ላጤ ቤት አትመስልም። አረ እየፎገር ሺ ነው አይደል? ይሁን፣ ልክ እታለም። ግን እዚህ መቆየት የለባት። ስለዚህ አንቺ እዚህ ልትቆይ ያስበሻል ማለት ነው? ያው ነገሮችን አመቻችቼ ወደ ክፍለ ሀገር ለመመለስ አስቤያለሁ። ምን ምን ነው ደነገጥክ? አይ ማለቴ እዚህ እንደፈለግሽ የፈለግሽውን ያህል ጊዜ መቀመጥ ትችያለሽ፣ የፈለግሽውንም ስራ መስራት ትችያለሽ። ወይ ደግሞ ካልሆነ እኔ ጋር የተወሰነ ገንዘብ አለ፣ እሱን እሰጥሽና የፈለግሽውን ንግድ መጀመር ትችያለሽ። በጣም ነው ማመሰግነው፣ ግን እኔ ከዚህ በላይ ሰው ማስቸገር አልፈልግም። ኧረ አላስቸገርሽኝም። እንደው የምትቸገረው አንቺ ከዚህ ስትጂ ነው ማለት። ለምንድን ነው የምትቸገረው ማለት? እኔ እንደ ታዲ ሰው ቀርቦ ቶሎ መለየት አልችልም። በእርግጥ አንተ ከታዲ በጣም የምትለይ ሰው ነክ ትዝ ይልሻል? ያኔ ከኔ ጋር እንድትሆኝ ይፈልጋለሁ ስልሽ፣ አንቺ ግን ታዲ ከአንተ በብዙ ጥፍ ይሻላል ብለሽኝ ነበር። አሁን ግን እርግጠኛ ሁኝ የምነግርክ ነገር አንተ ከታዲ በጣም የተለየክ ሰው መሆንክን ነው። ክፍለ ሀገር ቤተሰቦችሽ ጋር ማለት እዚህ ቁጭ ብለሽ ቤተሰቦችሽን የምትረጅበትን መንገድ ነው ያመቻቻለሁ። በዛ ላይ ደግሞ ነጋ አብረን ሆነን የተወሰነ ገንዘብ ለቤተሰቦችሽ እንልክላቸዋለን። ቆይ ግን ይህ ሁሉ ደግነት ለኔ ለምን? ነገርኩሽ እኮ እኔ እንድታስረዳኝ ፈልጌ አይደለም። ግን ታለም ለምንድን ነው የቆየችው? ያው ብቻችንን እንድንሆን ፈልገው ልጃቸው ጋር ሄደው ይሆናላ። እንደዛ ከሆነ ጥሩ ነው። ምኑ ማለቴ ያው ተመልሳን ልጇ ቤት መግባቱ ስደነግጪ። በጣም የሚያስደነግጥ ውበት ነው ያለሽ። አረ በቃ አታሽኮርምኝ። በቃ እቃዎቼ ላስቀምጥና የሚበላው ነገር ልስራ አይሻልም? ደስ ይለኛል ምን አገባ፣ እናት አይደለሽ። እኔ ደግሞ ልጅ የለኝማ። እኔ ግን እናት አለኝ። እመዬ፣ ወደ ቤትሽ ተመለሽ። ሁለት ነገር ስታደርግልኝ ነው ወደ ቤት መመለሰው። ምን እና ምን ላድርግልሽ? በመጀመሪያ ያቺን ቀልበ ጡሪ ከቤት አስወጣልኝ። እመዬ፣ ግን ለምንድን ከቤት እንዳባራት የፈለግሽው? ሚስቴ እኮ ናት። እሺ፣ ምንድን ነው ሁለተኛው? እንግዲያው በሁለተኛው በደንብ ተስማማለህ። የቤቱን ካርታ በስሜት አዞርልኛለህ። ምን ያስደነግጣል፣ አይደል የራሴን ቤት ከልጅ እየጠየኩ ነው። ይህንን ቤት ለመስራት እኔና አባትህ ደም ተፍተናል። ደም ታውቃለህ? የቀን ስራ ጭምር ሳይቀር ሰርተን ነው ይህንን ቤት የሰራ ነው። ታውቅም አታውቅም፣ ብታውቅም ማኖሩ እኔን እናትህን ከቤት አስወጥተህ ከመንገድ ላይ ላገኘካት አለሌ ቤቱን ማስፈራሪያ አድርገህ አታቀርበውም ነበር። አዞርልሻለሁ። ግንም ከዞርኩልሽ በኋላ ምንም መጥፎ ነገር አታደርግም አይደል? ከቤት አውጥቼ እንመጣ መስሎ። እኔ እኮ እንዳንተ አይደለሁም። ቤሩንስ አይዞህ፣ ለአንተ ተስማማህ እንጂ እሷንም አልነካትም። እንግዲህ ተስማምቻለሁ። ቆይ ግን አብደሃል እንዴ? እንዴት እንደዚህ የማይረባ ውሳኔ ተወሰናለህ? ቤቱን በራሴ ስም በማድረጌ ነው አብዳሃል የምትይ? አባቴ ለምን እርሱን በእኔ እንዳደረገው ቀድሜ እነግርሻለሁ። አይደለም እንዴ የኔፍቅር አንተ እኮ የዋህ ስለሆንክ እኮ ነው እንደዚህ የሚጫወቱብህ። ማን ነው የሚጫወቱብን? ያቺ ፍርቱናና ምስክር ተብዬው ነዋ። የማየውን ነገር ነው እያወራሽ ያለሽው፣ ሲጀምርማ የኔ ፊቷን አይቼዋለሁ። ስለዚህ ነገር በፍጹም ማንሳት አልነበረብኝም እሷ ፊት። እውነት ግን ይሄ የእሱ ስራ እንደሆነ ሳታውቅ ቀርተ ነው። ይልቅ አሁን ጥሩ ምራት ለመሆኑ ጥሩ አጋጣሚ አግኝተሻል። አሁን መጥፎ ምራት ነሽ እያልከ ነው። ካማውን ቤሪ ጥሩ ምራት ስለሆንሽ ነው አማትሽ ፍርቱናን ተከትለ ሄደችው። አሁን ደግሞ ሰራተኛ መባሉ ቀረና ፍርቱና ትባልልኝ ጀመር አይደል? ምን አለ ጥሩ ምራት መሆን ባትቺ መምሰል እንኳን ብትቺ መምሰል ማለት ራኔ መምሰል ነው ያልኩት ይል ይልቅ እኔ ሚስትህን እምሰማኝ ከሆነ አሁኑኑ ሀሳብህን መቀየርህን ንገራቸው። ለእናቴ ቤቴን በስሙ አደረግኩ ብዬ ነው የምቆጨው። ቀሺ ቤቱን ሰጣቸዋል እንበል፣ መቼም አንተ ልጃቸውን አያባርርም። ግን ደግሞ ፍርቱና አስገብተው እኔም ቢያባርሩኝስ? ብቻን ከሆነስ? ምን ብቻን ከሆነ ስትል? አሃ፣ አሁን ገባኝ። ልሽ እማዬ፣ ያለ ፍርቱና አይሆንላትም። አንተስ? ይሆንላል። ምን ማለት ነው? ጥያቄ ነው የጠየቅኩህ። አሁንም ቢሆን ለዛች ልጅ ያለኝ ጥላቻ እንደነበረ ነው። ይህ እንድታውቂልኝ እፈልጋለሁ። እንድንጋባ እፈልጋለሁ። ማለቴ ህጋዊ ጋብቻ ማለቴ ነው፣ ፊርማ ያለው

ካርታውን በስሜት ስታደርግልኝ ነው እዛ ቤት ምገባው አልኩት። እና ምን አለሽ? ያቺ ተወስቶ አሳ ሀሳቡን ካላስቀየረችው እሺ። እሱማ ግልጽ ነው፣ አንድ ብቻ ካርታው እጅ እንጂ የማደርገውን እኔ ላይ እታለም ይሁልሽ። እኔ ከአንቺ ባላቅም፣ አሁን ላይ ግን ታዲል እንደፈለገ እንዲሆን የምንተውበት ሰዓት ይመስለኛል ፍርቱና ምናልባት ታዲያ እቺን ሴት ያፈቅራት ይሆናል። መቼም ባያፈቅራት እናቱን ከቤት እስከ ማስወጣት መስዋዕት አይከፍልላትም ነበር። እና ያ ሁሉ ቅናትና መንገብገብ ከየት መጣ ልትሉ ነው። ታዲያ እሷን ከወደዳት ለምን ፍርቱናን አልተዋትም? እኔ ግን ሲመስለኝ ታዲ እልህ የያዘው ይመስለኛል። ከእኔ ጋር ትልቅ እልህ ውስጥ ገብቷል። እመኝኝ የኔ ልጅ ልጄ፣ አሁንም ለአንቺ ፍቅር አለሁ እታለም። አውቃለሁ ምናልባት አንቺ እሱን ረስተሽ የራስሽን አዲስ ህይወት እየጀመርሽ ይሆናል። በጣም አዝናለሁ ታለም፣ ከዚህ በኋላ ልጅሽን ማፍቀር አልችልም።

ጭራሽ ማምሸትሽ ሳያንስሽ ጠጥተሽ መጣሽ። አሁን ሂጂ ግቢ እናተኝ። ይሁን አልጋው ራሱ እዚህ ካልመጣ በጭራሽ አልተኛም። ወይኔ ጉዴታ። ለነገሩ ይበለኝ። እሺ አሁን ትገቢ ያለሽ አትገቢም? እኔ ጥያቄ እኔ ፍቅር ታገባኛለህ ወይስ አታገባኝም? ቆይ ሲጀምር አሁን አይደል የወጣሽው? ከመቼው እንደዚህ ጥንብዝ ብለሽ መጣሽ? አረሰው እን እዚህ እኮ ነገር ጥጥ ታድርጌ እኮ ነው የሄድኩት። ነገርዬ ግን እንደዚህ አሁን እጅ ግቢኝ። እንደውም አንድ ነገር ልንገር፣ አስለካል አስገባኝ። ባጭራሽ አልተኝም ወይ አረባክሽ።